እኔ እውነት ይሄው በእግዚአብሔር ፊት የሚነግራችሁ ነገር ማለት ነው፣ ለባለቤትም ያላወራው ማንም፣ እኔ እና እግዚአብሔር ብቻ የምናውቅ እግዚአብሔር ያልኩኝ፣ በቃ ይሄ ነገር እንዲህ ቻሌንጅ የሚያደርገኝ ነገር ከሆነ በምን ምክንያት ባሌን ልለየው ነው ያልኩት። ካለፍ ነው በኋላ ስናወራ ቀላል ነው ማለት ነገሮቹን እንደ ቀላል እንረዳለን። ግን ቀላል አይደለም ማለት፣ እኔ ያለፍኩበት ነገር ማለት ተሰማኝ፣ በጣም አመመኝ አነጣመኝ ወይኔ ወይ በሽተኛ ይሆናል። አሁን እንዳሁን በፍሬም ላይ እንዳልባረክ እችላለሁ። ክምና ላይ የነበረው ብዙ እንችላ መሞትም ካልብ መሞት አለብኝ በቃ ይህ ነገር ደብሮኛል ብዬ ልጅ ስለመውለድ የምባል ነገር ከአይምሮ አውጥቼ ጥያለው ማለት ነው። ደክሞኛል። ሁለቴ ነው ፌል ያደረገብኝ። ልጆች የእግዚአብሔር ስጦታዎች ናቸው። ታዲያ ብዙዎች ይህንን ድንቅ ስጦታ ለማግኘት አልታደሉም። ይሁን እንጂ ይህን ድንቅና ውድ ስጦታ ለማግኘት እግዚአብሔር መፍትሄ አድርጎ ወዳስነሳቸው የእግዚአብሔርን ድምፅ ወደሚሰሙ ሐዋርያቶችና ነቢያቶች ዘንድ በመምጣት ብዙዎች ይህንን ውድና ድንቅ ስጦታ ከእግዚአብሔር ዘንድ ሲቀበሉና ለዘመናት ጥያቄያቸው መልስ ሲያገኙ ተመልክተናል። በምስሉ ላይ የምንመለከታቸው ጥንዶች መጋቢ ደረጀና ወይዘሮ የነሽ ግርማ ይባላሉ። የቢሾፍቱ ከተማ ነዋሪ ሲሆኑ እንደ ሌሎች ጥንዶች ልጅን ወልዶ ማቀፍ የዘመናት ጥያቄ ሆኖባቸው ቆይቷል። ይሁን እንጂ ይህን ጥያቄ መልሶ ወደሚያገኙበት ወደ ሐዋርያ ይድነቃቸው ሽመልስ ዘንድ ይመጣሉ። ለትውልድ በረከት እንዲሁም ለብዙዎች የማረፊያ ምክንያት ያደረገው ሐዋርያ ይድነቃቸው ሽመልስ ከጉባኤ መሃል በመጥራት የልጅ ጥያቄ ይዛ እንደመጣች በመንገር በሚቀጥለው አመት በዚህ ወር እግዚአብሔር አምላክ በሴት ልጅ እንደሚባርካት ይነግራታል። ሴት ልጅ እግዚአብሔር ይባርካታል፣ አለች። ጌታ ሆይ ለምንድን ነው እማትናገር? የምመንፈሳዊ አባቴ ለምንድን ነው ማታወራይ? በዚህ አቅጣጫ የሰማይ ድምጽ ያስፈልግሻል። ለጌታም አውርተሽዋል ቪላ

በአይኔ ያየው ትሬ እንደሰሙ በቪዲዮ አላየው አ በአይኔ ያየው ተአምራት፣ በአይኔ ነው ሰዎች ሲፈው፣ በአይኔ ነው መልእክት ሲነገር ሲፈጸም። ጊዜሽ አሁን ነው፣ ያቺ ሰዓቱ አሁን ነው። ነገር አዲስ አተራረክ የእግዚአብሔር ቃል ሲናገር እግዚአብሔርም ሳራን እንደ ተናገረው አሰባት፣ ዘፍጥረት ምዕራፍ 21 ከቁጥር 1። ለቃሉ ታማኝ የሆነው አምላክም እንደተናገረው የመጋቢ ደረጀና የወይዘሮ የነነሽ ግርማን የዘመናት ጥያቄያቸውን ይመልስላቸዋል። ታዲያ እግዚአብሔር አምላክ ያደረገላቸውን በራሳቸው አንደበት እንዲህ ሲሉ ይናገራሉ። ስሜ መጋቢ ደረጀ ይባላል። እዚሁ ደብረ ዘይት ነኝ ያለውት ወደ 2008 ነው ወደዚህ የመጣውት እዚህ ነው ጌታን የተቀበልኩኝ እዚህ ነው የተጠመኩኝ እና እግዚአብሔር እግዚአብሔር ሰው ተጠቅሞ በህይወቴ ላይ እጅግ በጣም ብዙ ነገር አድርጎልኛል በመንፈሳዊ ህይወቴ በጣም ተሰርቻለሁ እኔ ጌታን ፍጹም መቀበል አይደለም ወደ ጌታ ቤት መምጣት አላ ማለት የሚችልበት ሚንስ አልነበረኝም ግን እግዚአብሔር እግዚአብሔር ሰው ተጠቅሞ በእኔ ላይ የነበሩትን ጨለማ አራግፎ የማይረባ እውቀት ከንቱ የሆነ እውቀትን ከኔ ላይ አራግፎ ተብትቦ የያዘ የጨለማ እስራት ከኔ ላይ ተበጣሶ ጌታን መቀበል ችያለሁ። አሜን። ጌታ ይባላል። እግዚአብሔር ትልቁ ነገር ለኔ በቃ ከምስክርት ሁሉ በላይ ከዚህ በፊት ምስክርቱ ስለሰጠው ብዙ አልገባበትም መዳኔ ነውና መዳኔን አግኝቻለሁ። ጌታን አግኝቻለሁ። አሁን የእግዚአብሔር ልጅ ሆኛለሁ ማለት ነው። እንግዲህ እኔ ወደዚህ ስመጣ እግዚአብሔር ሰው ስለ ክርስቶስ በደንብ ነበር የገለጸልኝ ክርስቶስ ማን እንደሆነ፣ ክርስቶስ ምን እንደሆነ፣ የክርስቶስ መምጫ ምን እንደሆነ በደንብ እንረዳ በደንብ አብራራልኝ በደንብ ገለጸልኝ። ከዛ በኋላ እኔም ባለቤቴ ያኔ ውጭኛ ነበረች የነበረች ከዛ በኋላ ለሷም ወንጌል መሰከርኩኝ። እሷም ደግሞ ወንጌሉን ሰምታ ወደዚህ መጣች። ጌታን ተቀበለች እዚሁ ተጠመቀች ማለት ነው። እሷን በዚህ ጌታን ተቀበለች እዚሁ ተጠመቀች። እዚህ ደግሞ በጣም ብዙ ምስክርነቶች አላት፣ በዩቱብ ላይ አለ፣ ገብታችሁ ማየት ትችላላችሁ። ድንቅ አድርጎላታል። ዛሬ የምንመሰክረው ግን እኔና ባለቤቴ ከተጋባን ወዲህ የሆነልን ትልቅ ታምራታል መ እና እሱን ነው የምንመሰክርላችሁ። ስለ ልጄ ስለ ኦሊራ ነው የምመሰክረው። ስሙ ኦሊራ የተባለበትም የራሱ ምክንያት አለበት እኔና ባለቤት የተጋባ ነው 2012 ነው 2012 ብንጋባም ያው ማንኛውም ሰው ስንጋባ ልጅ እንፈልጋለን ልጅ ደግሞ ስፐርፕላስ ኤግ ብቻ አይደለም እግዚአብሔር ስጦታ መሆኑንም ያየውበት ጊዜ ነው እንደ ማንኛውም ሰው ልጅ የሚገኝበትን መንገድ እንጠቀማለን ነገር ግን ለረጅም ጊዜ ልጅ የማግኘት እድል አልነበረንም አልተሳካለንም 2014 ስፔሻሊ በጣም ከባድ ሲዝን ነበረ ለኛ። በኔ ህይወት ላይም በትዳሬ ላይም በአጠቃላይ በጣም ከባድ ነበረ። ስፔሻሊ ከልጅ ጋር በተገናኘ ደግሞ ከባድ ነበረ። እንደውም እኔ ያሳለፈን ብዬ የማምኖ በዛ አመት እግዚአብሔር የብርሃን አመት ብሎን ተናግሮ ነበረ 2014 የብርሃን አመት ነበረ፣ ቃሉ ማለት ነውና ክስትሪምሊ ለካ ብርሃን የሆነበት ምክንያት እግዚአብሔር ሲናገር ጨለማን አይቶ ነው ብርሃን ይሁን ብሎ የተናገረው የተጠቀምነውም ቃል ዘፍጥረት ምዕራፍ አንድ ላይ የተናገረው ነው ብርሃን ይሁን አለ ብርሃንም ሆነ አይደለም የሚለው ስለዚህ ለካ በእኛ ቤትም የነገሰ የሆነ የሆነ በቃ የተዘጋጀ ጨለማ ነበረ እግዚአብሔር በዛ ጨለማ ላይ ብርሃኑን ሊያበራ ተዘጋጀ አሜን በዛ ዓመት ውስጥ ባለቤቴ አረገዘች። ሁለት ጊዜ ሚስ አደረግን። በዛ ውስጥ ነው እግዚአብሔር እግዚአብሔር ሰው ተጠቅሞ የኛን ታሪክ የቀየረው 2014 ሰኔ ወር በዚህ አነተውን ውስጥ እየነበርን በዚህ ውስጥ ዲፕሬሽን ውስጥ እየነበርን አስታውሳለሁ። አርብ ቀን ነው ሰኔ ወር ላይ ነው ከ20 እስከ 25 የተዘጋጀ ኮንፈረንስ ነበረን። የእግዚአብሔር ሰው አርብ ቀን ባለቤቴን ጠርቷት

እግዚአብሔር አላት የዛሬ ዓመት ከነጾታ ሁሉ ሴት ልጅ ይሰጥሻል። በምስጋና በዚህ ትቆማላቸዋል። በዛው ወቅት እኛ በምናልፍበት ሲቸሽል ውስጥ ለኛ እንደዚህ አይነት ትንቢት መምጣት ከባድ ነው። እግዚአብሔር ሰው ደግሞ ቅርባችን ስለሆነ ያውቃል፣ እና ይሄ እንደዚህ አይነት ትንቢት ደፍሮ መናገሩ ራሱ ቻሌንጅ ያደርጋል ነቲንግ ሆኖ ቢሆን ትናገረዋለህ ነገር ግን እነዚህ ኬዞች ስላሉ መናገር ይከብዳል። ሪሊ ግን ከእግዚአብሔር የመጣ ድምፅ ስለሆነ በእግዚአብሔር ላይ እምነት የነበረው ሰው ስለሆነ ያ የመጣው ድምፅ ሶስት ወር በኋላ አካል መያዝ ጀመረ። ሰኔ ላይ ትንቢቱ መጣ። ጥቅምት ላይ እሷ ጸነሰች። ጥቅምት ላይ እሷ ጸነሰች። ስለዚህ ከዛ 2015 ሰኔ ወር ላይ ሰኔ 30 እግዚአብሔር እንደተናገረው ሰኔ ወር ላይ ትንቢቱን የተናገረው አርብ ቀን ነው። ጌታ የተናገረው እንደዛው ሰኔ 30 አርብ ቀን ምስቴ በሰላም ተገላገለች። ወሩ መጋጣሚ አይደለም። ቀኑ መጋጣሚ አይደለም። አርብ ቀን ተነግሮ አርብ ቀን አጋጣሚ አትወልድ። በፍጹም እኔ አጋጣሚ ነው ብዬ አላምንም። እግዚአብሔር ግን የመረጣት ቀን ስለነበረች እግዚአብሔር ግን የተናገራት ቀን ስለነበረች፣ በዚህ አመት ብሎ ሰኔ ሰላሳ ማለት ሰኔ ሰላሳ ዘ ኤንድ ነው። በዚህ አመት ነው የተባለው ማለት የዛሬ አመት ነው የተባለው። በዛው ሰዓት በዛው ወቅት ሰኔ ወር ላይ እግዚአብሔር በልጅ ባረከ። ከዛ በኋላ ነው ኦሊራ የተባለችው። ኦሊራ ማለት ኦሮምኛ ትርጉም ሲሆን ያዕቆብን ምዕራፍ 1 ቁጥር 17 ላይ ያለው ቃል ፍጹም ስጦታ በጎ በረከት ሁሉ ከላይ ከብርሃን አባታት ዘንድ ዘንድ ምን ይላል ይሰጣሉ ስለሚል ከላይ ተሰጥቶኛል የሚል ትርጉም ይዛል ማለት ነው። እና እግዚአብሔር ድንቅን አድርጎልና እንግዲህ እኔ ይህን ነገር ሲገጥመኝ እኔ ወንድ ነኝ አይደለ እሷ ደግሞ በምናምት ውስጥ ስታልፍ ነ ደበረ እሷም ትናገረዋለች። ስሜ የኔንሽ ግርማ ይባላል። ወደዚህ ቤተ ክርስቲያን የመጣሁት ሁለት ሺህ ዘጠኝ መስከረም ወር ነው፣ አንደኛ ወር ላይ። ያው ባለቤቴም እንደተናገረ እሱ በመጣ በአመቱ ነው ወደዚህ ቤተ ክርስቲያን የመጣሁኝ። እዚህ ነው ጌታን የተቀበልኩኝ። ያው የነበረው ነገር ምንድነው፣ ወደ ምስክርነት እግዚአብሔር ካደረገልኝ ነገር መጀመሪያ ማው አንድ ሁለት፣ እዚህ ቤተ ክርስቲያን ብዙ ነገር ሆኖልኝ ምስክር አለውኝ አሁን ግን የሆነልኝ በጣም ድንቅ ነገር 2012 ግንቦት ወር ነው የተጋባ ነው። ከአመት እስከ አመት እስኪሆነን ልጅ አንወልድም በሚለው ነው እንትን ያልነው። ከዛ ልክ አመት ከሆነን በኋላ ልጅ መውለድ ፈልገን ስንጸንስ ሁለት ወር ከምናምን ነው ፌል አረገብኝ ማለት ነው ከዚ ፌል አረገብኝ እን ይሄ ነገር በህክምና ምናምን ያው እንትን አልኩኝ ተጠረኩኝ ከዛ ከስድስት እስከ ስድስት ወር እስኪሆንሽ ድረስ ጠብቂ ምናምን አለ በህክምና ማለት ነው እሺ አልኩኝ ስድስት ወር ጠበቅኩኝ ድጋሚ ያረገዝኩኝ ማለት ነው ሳረግዝ አሁንም ደግሞ የሶስት ወር ከአስራ አምስት ቀን ልጅ ድጋሚ እንደዛው ማለት ነው ፌል አደረገብኝ እና ይሄ ሁለቱ ነው እንደዛ ፌል ያደረገብኝ ሁለቱ ፌል ካደረገልኝ በኋላ ምንድን የሆኑት እኔ ተስፋ ወደ መቁረጥ ነው እንዴ እንዴት ማለትም፣ እኔ የአፖስትል መንፈሳዊ ልጅ ነኝ፣ ብዙ ነገር እዛ ቸርች እየሆነ እያዩኝ፣ ይሄ ነገር ለምንድን ነው በእኔ ላይ የሆነ ለምን ሊሆን ቻለ? ያለፋችሁበት ልታውቁ ትችላላችሁ። ያለው ህመም ያለው ስቃይ አይደለም፣ በጣም ማለት ነው፣ ብዙ ችግር አለው ማለት ነው። እና ለምንድን ነው ይሄ ነገር በእኔ ላይ እንደዛ የሆነ? ካሁን በኋላ በቃ አላስብም፣ ምክንያቱም ራሴ ማቆየት እፈልጋለሁ። ካሁን በኋላ ይሄ ነገር ደግሞ ተከስቶ እንደዛ ከሆነብኝ እኔ ጎዳለሁ። ስለዚህ መኖር ስላለብኝ ድጋሚ አላስቦም፣ በቃ ትቻለሁ። ልጅ ስለመውለድ የሚባል ነገር ከአእምሮ አውጥቼ ጥያለሁ ማለት ነው፣ ደክሞኛል። ከሁለቴ ነው ፌል ያደረገብኝ እና ምንድነው፣ አንዴ አፖስት የነጋሽ ልጅ የታመመው ጊዜ እግዚአብሔር እኔን ሲያጽናናኝ ማለት ነው፣ አንድ እሱን የጠየቀ ሰው ነበር እና ባለቤትዩ ሰባት ጊዜ እርግዝና ፌል አድርጎበት ማለት ነው። እግዚአብሔር ማለት በእሱ አልፎ ሲናገረኝ፣ ምስቱ ሰባቴ ፌል አድርጎባት ከዛም በኋላ ልጅ መውለድ እንደቻሉ ነ የንተን ያለኝ እና እግዚአብሔር ወይ ለካ አንተ አሁንም ትሰራለህ አሁንም ማለት ትናገረኛለህ ያልኩኝ ብዙ ነገር ሳይ አብዛኛውን ነፍሰ ጡር ሴት ስናየው በጣም የምሰማን ነገር አለ ማለት ከሆነልን ማለት ካለፍ ነው በኋላ ስናወራ ቀላል ነው ማለት ነገሮቹን እንደ ቀላል እንረዳለን። ግን ቀላል አይደለም። ማለቴን ያለፍኩበትን ነገር መንፈሳዊ አባቴ ባለቤቱ ባሌ የተወሰኑ ውስን ሰዎች ናቸው የሚያውቁት፣ ማለት ነው ከእግዚአብሔር በታች እና ብዙ ቻለንጅ ውስጥ ነው ያለፍኩኝ። ስንናገረው ቀላል ነው ስላለፍንበት፣ በቦታው ግን ስንሆኑ ያማል፣ በጣም ህማም አለው ማለት ነው። ከዛ ነገር ውስጥ አውጥቶኝ ነገሩ በቃ ማለት በደበረኝና በረሳውበት ነገር እኔ እውነት ይኸው በእግዚአብሔር ፊት የሚነግራችሁ ነገር ማለት ነው። ለባለቤት የሚያላወራው ማንም ምን እና እግዚአብሔር ብቻ እምናውቅ። እግዚአብሔር ወይ አልኩኝ፣ በቃ ይሄ ነገር እንዲህ ቻሌንጅ የሚያደርገኝ ነገር ከሆነ በቃ በምን ምክንያት ከባሌ ልለየው ነው ያልኩት። የእውነት ማለት ነው። ዛሬ ይሄው በቃ ምንም አልዋሻችሁም። ዛሬ ነው እግዚአብሔር ወይ፣ በምን በቃ እንዴት፣ በምን ምክንያት ከባሌ ልለየው? ችግሩ የእኔ ከሆነ በቃ ባሌ ይሄንን የሚፈልገውን ነገር ማጣት የለበትም። ተሰማኝ በጣም አመመኝ። ማለት አመመኝ አፖስትል፣ በጣም ብዙ ነገር ከኔ ጋር ደርጓል። በጣም እጅግ በጣም ማለት ነው እንደ ጻ ልጅ አፖስትል በገ ካባብሎኝ የእውነት ህይወት እንዲስተካከል ያደረገኝ ማለት ነው ይህን ወይኔ በሽተኛ ሆናሉ። አሁን እንዳሁኑ በፍሬም ላይ ላልባረክ እችላለሁ። ሕክምና ላይ የነበረው ብዙ ቻሌንጅ ነበር። ልጆቹም በሆነ ነገር እንደሚያታልል አታልሎኝ ነው ማለት ነው። ህይወቴ እንድስተካከል እንትን ይሁን፣ ህይወቴ ተስተካከል። በቃ ይሄ ነገር ይቅርብኝ፣ መሞትም ካለብኝ መሞት አለብኝ። በቃ ይሄ ነገር ደብሮኛል ብዬ ስንት ነገር አሳምኖኝ እሺ ሲሎ ማለት ነው። እውነት ምን ያክል እንደተደሰተ እሺ በቃ ፖስትር ሲሎ አለፈ ነገር እዮ ማለት ነው ማለት የተደረገለት አይረሳም፣ ያደረጉ ግን ልረሳ ይችላል። እኔ ይህንን ነገር አልፌ ነው 2014 ኮንፈረንስ ከ20 እስከ 25 ነበረ እና ኮንፈረንስ ነበረ። ከዛ ልክ እዚህ ሲመጣ ውስጤን መንፈስ ቫይብሬት ያደርጋል። ሲመጣ ወደዚህ ልክ እዚያ አካባቢ ሲደርስ የንዬ ዬ አለኝ፣ እግዚአብሔር የዛሬ ዓመት ልክ ሰኔ ወር አለኝ ሴት ልጅ። እግዚአብሔር ሴት ልጅ ሰጥቻችኋለሁ ብሏል ነው ያለው። ሰጥቸሻለሁ ሳይሆን ሰጥቻችኋለሁ ብሏል። እግዚአብሔር ሴት ልጅ ሰጥቻቸው ወንደ አላልኩም እንዴ አላልኩም ሴት ነው ያለኝ። እግዚአብሔር ሲለኝ ውስጤ እንዲኑ ማለት እንዲኑ ይዘለለ አርግዛቸው ወይ ወልዳቸው መታቆት ይገባቸዋል። ጽንስ ወድ ውስጥ ሲዘል ምን አይነት ስሜት እንዳለ ማለት ነው። እንዲ በቃ ውስጤ እንዲዘለ ከዛ ደንግጬ እንዲ ወዴን ያስኩኝና አሚን አልኩኝ። ማለት ነገሩ አልነበረም። እኔ ደክሞኛል፣ በቃ ሰልችቶኛል። ከአሁን በኋላ ራሴን ነው ማዳን ያለብኝ። በቃ ሰበብ ፈልጌ ከባሌ በሆነ ነገር ብለይ ማለትም ይሄ ህይወት ለኔ ካልሆነ እሱ በቃ የተሻለ ህይወት ይሁን ነው የሚል ማለት ነው። ዛሬ ነው ይሄንን ነገር የተናገርኩኝ፣ እግዚአብሔር እንደተናገረ እንደዛ መስከረም ሳኔ ወር እግዚአብሔር እንደዛ ብሎ በመንፈሳዊ አባቴ በኩል ተናገረኝ። መስከረም ተጸነሰ፣ ሳኔ ደግሞ ሳኔ ማለት ነው። ሳኔ በ29 ሆስፒታል ገባሁኝ ቅዳሜ ለተወለድኩኝ ማለት ነው። እና እግዚአብሔር ይመስገን፣ እግዚአብሔር ይሄንን ነው ያደረገልኝ። ምክንያቱ ምክንያቱም ስናልፍበት ነገሩ ቀላል ይመስላል፣ ቀላል አይደለም። ይህንን ሁሉ ያሳለፈልኝ ዛሬ ላይም እዚህ ላይ ቆሜ እንዲመሰክር የረዳኝ እግዚአብሔር ነው። በመንፈሳዊ አባቴ አልፎ ቃል መቶልኝ ልጅ ድጋሜ የሰጠኝ ተስፋ እንዳልቁርጥ እንዳልደክም የረዳኝ እግዚአብሔር ነው። እግዚአብሔርን አመሰግነዋለሁ። ትልቁ ነገር እግዚአብሔር ነው። ዋናችን እግዚአብሔር ነው። ከምንም ከምንም በላይ እግዚአብሔርን ማስቀደም ነው። ማየት ቻሌንጅ አለው ብዙ ነገሮች በሕይወታችን ሊመጡ ይችላሉ። ያንን ነገር ግን ተስፋ አለመቁረጥ ነው። እግዚአብሔርን ስንደገፈው፣ እግዚአብሔርን መታመኛ ስናደርገው ነገር ሁሉ በጊዜና በወቅቱ ይሆናሉ፣ ይሳካሉ። ሊያደክሙን ይችላሉ፣ ልንዝል እንችላለን። ነገር ግን እግዚአብሔርን በእግዚአብሔር ላይ ትዕግስት ሲኖረን ሁሉንም ነገር በወቅቱ እግዚአብሔር በፈቀደና እሱ ይሁን ባሉ ሰዓት ሁሉም ነገር ይሆናል ነው የምለው፣ እኔ ማለት ነው። ምንድነው በዛን ሰዓት ወይ የእኔና የባለቤቴ ፍላጎት ሊሆን ይችላል። እግዚአብሔር ባልና በተናገረ እንደሆነ ሁሉ ትዕግስት ኖሮ፣ በትግስት ከእግዚአብሔር ጋር አንድ ሆነን እግዚአብሔር መጠበቅ ነው ነው የምለው። እሺ እኔ ማስተላለፍ እንፈልገው አብዛኛው ሰው በዚህ ህይወት ውስጥ ሊያልፍ ይችላል። እኔ ይሄን ሲገጥመኝ መንፈሳዊ ስብራት ነበር የደረሰብኝ። በጣም ነበር ቻሌንጅ ያደረገኝ እና እግዚአብሔር ሰው አንድን ቃል ነበር ሼር ያደረገኝ ከዛ በኋላ ማለት ነው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 ጀምሮ እስከ 10 ያለው ቃል ነውና እኔ ምለው ይሄንን አሁንም ለናንተ በዚህ ሁኔታ ውስጥ ያላችሁ ሰዎች በዚህ ላይ ሆን ይችላል። በተለያየ አቅጣጫ ነው ቻሌንጅ ሁሉ ማለት በአንድ ብቻ አይደለም። በተለያየ አቅጣጫ ሊሆን ይችላል። ፋይናንስ ሊሆን ይችላል። በቤተሰብ ሊሆን ይችላል። ብቻ በተለያየ አቅጣጫ እንደዚህ አይነት ቻለንጆች ቻሌንጆች ሲገጥማችሁ ይሄ ቃል ለእናንተ ብርታት ይሆናል። እኔም በዛ ሰዓት እግዚአብሔር ሰው ይህንን ቃል እኔ ሰጥቶኝ ነው ብርታቱን ያገኘው እንጂ በጣም ከባድ ነበረ ለኔ ማለት ነው። ከኔ በላይ ደግሞ ባለቤት የምን ያክል ከባድ ነበረባት ግልጽ ስለሆነ እና እንዲህ ነው የሚለው ማናችሁም ከሌላ የተለየ ፈተና አይደርስባችሁም ስለዚህ እሱ ፈተናውን ካመጣ መውጫውንም ማንገድ ምን ይላል ያዘጋጃል፣ የሚል ለሰጠኝ። እንግዲህ የደረሰብኝ ፈተና አለ፣ ፈተናውም መውጫ ማንገድ ነበረው። መውጫው ማንገድ ደግሞ ድል ነው። እንደዛው ድል አደረገ። የትኛውም ነገር ቢደርስባችሁ፣ አሁንም ከእግዚአብሔር ጋር ተጣብቃችሁ፣ እግዚአብሔር ለእናንተ ከተናገረው ነገር ተጣብቃችሁ፣ እግዚአብሔር ያዘጋጀላችሁን መውጫ መፈለግና ወደዛ መውጫ መሄድ ብቻ ነው የሚጠቅመው። እግዚአብሔር መውጫ አለው። ከአቅማችሁ በላይ የሚያመጣ ነገር የለም። ከምትችሉት በላይ አትፈተኑ። ከምትችሉት በላይ ቻሌንጅ አትደረጉ። የትኛውም ቻሌንጆች ሁሉ ይታለፋሉ። የሚታለፈው ግን በእግዚአብሔር ኃይል ነው። በአንተ ብርታት፣ በእኔ ብርታት፣ በእኛ አቅም፣ በእኛ ጸሎት፣ በእኛ ያለፍነው ጉዳይ አይደለም። ይሄ በእግዚአብሔር ኃይልና በእግዚአብሔር ሰው ጸሎትና ያለፍነው ፔሬድ በቃ ይሄ ነው መጨረሻው። ስለዚህ እግዚአብሔር ላይ ስቲክ ማድረግ፣ እግዚአብሔር ሰው የሚነግረን ነገር ላይ ስቲክ ማድረግ ያንን ፈተና እንድናልፈውና ወደ ዘጋጀለን ማውጫ እንድንወጣ ይረዳናል፣ ያደርገናል። ስለዚህ እግዚአብሔር ሁሉን ደግሞ ይችላል። በእግዚአብሔር ተስፋ አይቆረጥበትም። መባረኩንም ይችልበታል፣ መለወጡንም ይችልበታል፣ ልጅ መስጠቱንም ይችልበታል፣ የፈለገውን ነገር ማድረግ ይችልበታል። አሳልፋችሁ ሁሉን ነገር ለእግዚአብሔር ስጡ፣ እግዚአብሔር ይችላል። አሜን። በመጨረሻም በመጨረሻ ማመስገን እፈልጋለሁ። አንደኛ እግዚአብሔር ስለረዳን ስላገዘን ስጦታ ስለሰጠን እግዚአብሔር በመጀመሪያ አባርካለሁ። ከዛ በተረፈ ከዛ በተረፈ እግዚአብሔር ሲወዳችሁ የሚወዳችሁ መልካም የሆነ ሰው ይሰጣቸዋል። ለዚህ ነው ኤርምያስ ላይ ሲናገር እንደ ልቤ የሆኑ እረኞችን እሰጣቸዋለሁ ይላል። እንደ እግዚአብሔር ልብ የሆነ እንደ እግዚአብሔር ሀሳብ የሆነ ከጎናችን የሚሆን ሰው ያስፈልገናል። በዛ ወቅት በዛ ሰዓት ላይ የእግዚአብሔር ሰው ሁለቱም ፌለሬቲ በሚገጥመን ሰዓት ላይ ከጎናችን ነበረ ማለት በጣም በቃ በተለየ የሁለተኛው ጊዜ በባለቤቴ ላይ ትልቅ የሞራል ውድቀት ከመምጣቱ የተነሳ ፌል ማድረጉ ታውቆ በፍጹም በሕክምና እንድጠረግ አልፈልግም የሚል አውቃም ነበር የያዘችው። በዛ ሰዓት ላይ ማለት ከእኔ በላይ እሷን በቃ ዝቅ ብሎ እባክሽን ብሎ እንደ ልጅ አባ ብሏት ነው ወደዛ ገብተ በጤንነት መኖር ይቻል። ያን ማ ባያረግ በትግስት ያንን ባያደርግን ኖሮ ዛሬ እዚህ መቆም አንችልም ነበር። አሊያም እሷን በህይወት አጣት ነበር። ያ ደግሞ ሌላ ቻሌንጅ ነበር፣ ለያ ደግሞ ሌላ በር ይከፍት ነበር እና እውነት መንፈሳዊ አባት ሐዋርያ ይድነቃቸው ይባላል። ከልቤ እጅግ በጣም ከልቤ አመሰግናለሁ። ባለቤቱንም ባርኮት እጅግ በጣም አመሰግናለሁ። በዛ ሰዓት ከኛ ጎን ነበራችሁ። በምንም ልከፍል አልችልም። በምንም በምንም ልመልሰው አልችልም። ማለት አንዳንድ ጊዜ እንደ ሁለት አቆጥራችሁ ልትመልሱ ትሞክራላቸው አላችሁ አይደለ? ግን በፍጹም በምንም ልተካ የማይችል ነገር ነው። ምክንያቱም የተዘራብኝ ትልቅ መንፈሳዊ ዘር ስለሆነ በምንም ልመልሰው አልችልም። ብቻ ግን አንድ ነገር ማለት ይችላል፣ ከዚያ የበለጠ እግዚአብሔር ለብዙዎች ያድርስ። አሜን ከዚህ የበለጠ እግዚአብሔር ያስፋ፣ ከዚህ የበለጠ እግዚአብሔር ያከናውናል። አሜን። በቃ ይህም ብቻ ማለት እችላለሁ። ቴንክ ዩ አመሰግናለሁ። ዘመናችሁ ይባረክ። አሜን። ባለቤቴ ተናግሯል። እኔም አመስገን የምንፈልገው ከእግዚአብሔር በታች አንተ ነው። ብዙ ነገር ነው ያደረገል ማለትም ነገሩ ስለሚከብድ ይከፋኛል ሳስቦ ነገሩ አልፏል ማለት፣ አሁን ደስታ ነው የሚያስለቅሰኝ። በወቅቱ የነበረው ነገር ማለት በራሴ እስከመፍረር ነው የደረስኩትና በቃ የፈለግኩት ነገር ይሆን ቃከሞቹ ምንትን እንድሉኝም አልፈልግም ብዬ በጣም ከኔ ጋር የደከምኮ ነገር ከኔ ጋር የሆንኮ ነገር። እኔ ምንም ሲጀመር ምንምም የለኝም ምንም ልሰጥም አልችልም። ማለትም አንተ እውነት ለኛ ለሰው ልጆች የተሰጠክ እግዚአብሔር ከላይ የቀባ ሰው ነህ። ዛሬም ነገም የማወራ ማለት ነው እውነት የክርስቶስ ፍቅር የገባብ ሰው ነህ። ግን ስለ መልካምነት ስለ አረጋችሁልኝ ነገር ቤክም እንደዛ እውነት በቃ ማለት ይሄን ነገር የምታውቁት ውስን ሰዎች ናቸው ብያቸዋለሁ። ሁሉም ከኔ ጎኑ ናችሁ። ስለመከርከኝ ስላካፈልከኝ መንፈሳዊ ነገር ስለጸለይክልኝ ሁሉ እጅግ አድርግ አመሰግናለሁ። እግዚአብሔር እንዶ ብርክ ያርግ አፖስቴል። በእውነት አዎ፣ ነገሮቹ ይከብዳሉ። ነገሮቹ በጣም ከአቅም በላይ ሊሆኑ ይችላሉ። እግዚአብሔር ጸጋውን ያብዛልህ፣ እግዚአብሔር አምላክ ይባርክህ። እውነት ጤና ያብዛልህ። ከጤና በላይ ምንም የለም። ሌላ ምንም ልል አልችልም። ለእኔ ብዙ ነገር አድርግ ይሄልኛል ብዙ ነገር አልፏል። አንተ ለቤተሰቦቼ ቤተሰቦቼ አዛብ ናቸው ባለፈው እንኳን በነበረው ነገር በተደጋጋሚ ከኔ ጋር ስለሚያውቅ ይሄ ሰዎች የሚገርሙ ሰዎች ናቸው ነው ያሉት። ማለት አንተ የምትገርመው ወደ ፈልጌ ሳይሆን ከእግዚአብሔር የተካፈልኩ ነገር እውነት ስለገባብህ ነው። እና አመሰግናለሁ በጣም ኑርልኝ። ይሄ እውነት ምንም አይንካካፖስት እውነት፣ እኔ ምንም ምንም ላደርግ አልችልም፣ ምክንያቱም ገንዘብ ቢኖረን ገንዘብ ቢሰጥም ገንዘብ ምንም ነው፣ በቃ ምንም። አንተ ያደረክልኝ ነገር መንፈሳዊ ነገር ካደረክልኝ ልቅ እኔ ምንም ለአንተ ማደረግ አልችልም ምንም እጅግ በጣም ማለት ነው። እና እግዚአብሔር ለአንተ በቃ ብቻ እንዴት የምትፈልገው የምታስበውን ነገር ያሳቃል። እና አመሰግናለሁ። ባለቤትህንም እጅግ ወዳችኋለሁ። እድሜ ጤና ያብዛላችሁ እግዚአብሔር። እና ጨርሻለሁ። አመሰግናለሁ። አሜን። እኛም የእግዚአብሔርን ድንቅ ሥራ እያየንና እያመሰገንን በቀጣይ በሌላ ድንቅ ተአምራቶች እስክንገናኝ ይህንን የዩቲዩብ ቻናላችንን ሳብስክራይብ በማድረግ አብሮነታችሁን እንድታሳውቁን በትሕትና የጠየቅን ከወዲሁ እንሰናበታለን። ሰላም። ኢየሱስ ክርስቶስ ትላንትና ዛሬም እስከ ለዘላለም ያው ነው። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምፅ።